ግንኙነት ፈጸምን ያለኝ አልደበቀኝም። ከዛ ስልክ ተቀያየርን። በኋላ ግን ከመውጣቴ በፊት እዚህ ጋር ልብ ብላቸው እንድትሰሙኝ ይፈልጋል። ሙሉ መረጃ ሰጥቶኛል፣ ቪዲዮዎች ሁሉ ሰጥቶኛል። ከእሷ ጋር የተያዙ ቪዲዮዎችን እሱን እያስደገፍኩኝ መልቀቅ አቅቶኝ አይደለም። አሁን የእሱን የመጨረሻ ውጤት ለወቅ ብዬ ነው። ራሳችሁን የምታድኑበትን ነገር ነው ምነግራቸው። በቃ አንተ ሙሽራና አንተ ንጉስና አርፈቁጭ በል፣ ሚስጥር እንዳታወጣ ሁሉ ባል ነበር ነው ያለው። ሰዎች በዚህ ደረጃ በጣም የጥፋት መንገዳችን እየረቀቀ ነው። እንደገና ደግሞ ሰዎች ሲሞቱ ምንድነው ያለው? ሞተዋል ሳይሆን አድርገዋል ነው የሚባለው። እንዲህ አይነት ቀልድ የለም። የወንድ የዘር ፍሳሽ ተቋጥሮ ተቋጥሮ ተቋጥሮ ፌሳን ውስጥ አለ። እና እኔ የምልታደርገው ነው ብያለሁ አለች። የቤት ፈላጊ ሆኖ በተመጣጣኝ ዋጋ ምቹ አከፋፈል ጥራት ያለው ዘመናዊ ቤት ማግኘት ከብደውታል። ዲሚኤምሲ ሪል ስቴት በጉጉት ሲጠበቅ የነበረውን በልዩነት የ30 ፐርሰንት ቅናሽ ያደረገበትን አዲስ ብሎክ ለሽያጭ ሲያወጣ በደስታ ነው። በ8 ፐርሰንት ቅድመ ክፍያ ማለትም ባለ 1 መኝታ 432 ሺ፣ ባለ 2 መኝታ 620 ሺ፣ ባለ 3 መኝታ 740 ሺ ሲሆን 40 ፐርሰንቱን በ3 አመት ከፍለው 60 ፐርሰንቱን እየኖሮበት በ20 አመት በምቹ አከፋፈል ስርዓት የቤት ባለቤት እንዲሆኑ ተመቻችቶሎታል። ለበለጠ መረጃ ስክሪኑ ባለው ስልክ ይደውሉልን። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም ትገኙ ወደ ቻና ላይ ተከታታዮች ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። ለዛሬም እንግዲህ ከተመልካች የደረሰኝን አስተማሪ የሆነ ገጠመኝ ነው ወደ እናንተ ማደርሰው። ከፕሮግራሙ ፍጻሜ አብራችን ከሆናችሁ ራሳችሁን የምታድኑበትን ነገር ነው የምነግራችሁ። እንግዲህ እግዚአብሔር ይመስገን፣ በተለይ ሰሞኑን መደዳውን ከእናንተ የሚደርሰኝን ታሪክ መልሼ በማቅረቤ በጣም በርካታ ታሪኮች እየደረሱ ነው። በጣም የሚገራርሙ ታሪኮች እና ትሰራቸውን ታሪኮች እያዳመጥን ነው። ስለዚህ የእኔም ታሪክ ያስተምራል፣ ስለዚህ መልሰ ለተመልካች አቅርበው የሚሉኝ የፕሮግራሜ አድማጭ ተመልካቾች ቁጥር እየበረከተ ነው። እግዚአብሔር ይመስገን። ግን አሁንም ይሄ በቂ አይደለም፣ ይሄ በቂ አይደለም። የመደበኛው ፕሮግራም ወይም ደግሞ የወርቅ አፈራው ዋን ወይም ደግሞ የዋናው ቻናል ተመልካቾችም እንዲሁም ደግሞ የወርቅ አፈራው ሁለት ቻናል ተመልካቾች ቻናሉን ሰብስክራይብ ሁለቱንም ቻናሎች ሰብስክራይብ በማድረግ ለሌሎች ሰዎች ብታጋሩ ለሌሎች ሰዎች ብታካፍሉ የበለጠ መማማር እንችላለን። እንዲሁም ደግሞ እነዚህን ቻናሎች ከዚህ በፊት ምናልባት የማያውቁ ካሉም እነዚህን ቻናሎች በመመልከት የራሳቸውን ታሪክ አጋርተውን ሌሎች ሰዎችን ማስጠንቀቅ፣ ማስተማር፣ ማዳን ይችላሉ ብዬ አምናለሁ እና እንግዲህ የዛሬውም ታሪክ እንዳልኳችሁ ከፕሮግራሜ ተከታታይ ነው የደረሰኝ። ደወለልኝ ከአሜሪካ አንድ ስቴት። ስቴቱን ባትናገር ደስ ይለኛል ብሎኛል። ስለዚህ ሁሌም የአድማጭ ተመልካቾችን ነፃነት ስለማከብር ስቴቱን አልናገርም። ሌላውን ነገር ግን ታሪኩን ለማስተማሪያም እንዲሆነ ነው ምነግርህ ብሎኛል ይሄ ወንድም። ስለዚህ የእሱን ስም እና የሚኖርበትን ስቴት ስም አልጠቅስላችሁም። ጉዳያችሁን ከሱ ጋር ስላልሆነ ጉዳዩ ከታሪኩ ነው ከታሪኩ ሰምተን መማር እንድንችል ስለሆነ ማለት ነው እና የምኖረው አለኝ አሜሪካ ውስጥ ነው እንትን የሚባል ስቴት እና ከረጅም ጊዜ በኋላ ወደ ሀገር ቤት መጠው አለ ወደ ሀገር ቤት ዘመድም ለመጠየቅ እረፍትም ለማድረግ ያው ሀገርም ወገንም ወንዝም ይናፍቃል እና አገሬ እረፍት ላድረግ ቤተሰቦችም ልጠይቅ የተወሰነ ጊዜም ሀገሬ ላሳልፍ ብዬ መጠኋለ እና ከተወሰነ ቆይታ በኋላ ከጓደኞች ጋር ተገናኘን እና አብረን ማሳለፍ ጀመርን፣ አብረን መዝናናት ጀመርን። ያው ታውቃላችሁ፣ ሰው ሀገር ስትሆኑ በብዛት በስራ ስለምትጨናነቁ እዚህ ሀገር መታችሁ፣ በተለይ ደግሞ እንደሱ እንግዲህ ትዳር የሌላችሁ ከሆናችሁ እዚህ እንደዚህ በግድ የሚይዛችው ከሌለ በነፃነት የመዝናና ፕሪዮሪቲ ይኖራል ነው ያለኝ እና የተዝናና አንድ ቀን ጓደኞቼ ለምን ማሳጅ ቤት አንሄድም አሉኝ አለ ታሪኩ የሚጀምረው ከዚህ ነው እንግዲህ ችግር የለውም እንሂድ አልኳቸው አለ አሁን እኔ አሜሪካ ረጅም ጊዜ ስለኖርኩኝ እኔ የማቀው እኔ ካለሁበትም ሀገር አንጻር እማቀው ማሳጅ ቤት ፕሮፌሽናል ነው ማሳጅ አድራጊዎችም ፕሮፌሽናሎች ናቸው እና ያ ነው አምሬ ውስጥ ያለው አለ እና፣ እንደውም ያለውን ኤክስፒሪየንስ ተሞክሮ ልንገር አለ። አሁን አሜሪካ ውስጥ ለምሳሌ በብዛት በዚህ ጉዳይ ላይ ፕሮፌሽናል የሆኑ ቻይናዎች ናቸው አሉ። እና ብዙ ጊዜ እንደዚህ የቻይና ማሳጅ ቤቶች ትገባለ። ሊያውም ደግሞ አንድ ቤት ውስጥ አንድ ሰው ብቻ አይደለም ሶስት አራት ማሳጅ ማድረጊያ አልጋዎች ይኖራሉ። እዛ ላይ ሆነ ከጓደኛ ጋር እያወራ ምናምን ማሳጅ ተደረግ ይችላለ። በዛ ላይ በጣም ፕሮፌሽናል ስለሆኑ በትክክል በቃ ማሳጅ ተደርገ ተወጣለ። እኔ ያንን እዚህ እሻልኳቸው ሄድን አለ እና ስፍራውን ጠቅሶልኛል፣ ግን ስፍራውን ባትጠቅሰውም ሲላይ ነበር። ያው እንግዲህ በብዛት ስላሉ ከተማ ውስጥ የስፍራው መጠቀስ አለመጠቀስ ያን ያህል ማትር ያደረግም ማለት ነው። አብዛኛዎቹ ተመሳሳይ ባህሪ ስላላቸው ማለት ነው። እና ገባን አለ እና እኔ የገባሁበት ክፍል ሳይ በቃ ከዚህ በፊት ከለመድኩት ከማየው ለየት ያለ ስለሆነ በቃ ግራ መጋባት ጀመርኩኝ። ከዛ እኔ ክፍል የተመደበች ልጅ መጣች አለ መጣች ሁሉ ነገር ስትመለከተኝ አነኛ ከውጭ እንደመጣው የሆነ ነገር ነግሯታል አለ ሁለተኛ ደግሞ ግራ እንደተጋባውም ገብታ በቃ ዘና እንድል በወሬም በጨዋታም በምናምንም እንትናለች ና መጣሁ ብላኝ ወጣች እና አስር ደቂቃ ቆይታ መጣች አለ ስመጣ ኖርማሊ ልብስ እንደለበስኩኝ ቁጩ እያለሁ አለ እንዴ ልብስንም አለወለክ ምናም ስትለኝ የበለጠ ግራ ተጋባሁ አለ ከዛ በጨዋታም በምንም ላገሩ እንግዳን ያመሰለኝ እንደዚህ ምናምን አለን ኤኒዌይ፣ አለ አልደበቀኝም። በጣም ያደነኩለት ነገር ምንድነው፣ ምንም የደበቀኝ ነገር የለም። ምክንያቱም በቃ መማሪያ ሆናል ብሎ ስላሰበ የራሱንም ገበና ወይም ደግሞ ያደረገውን ነገር ሊደብቀኝ አልፈለገም። ኤኒዌይ፣ ከልጅቷ ጋር ተግባባን አለ ታውቃለህ። እሷም እንደነገረችኝ በኋላም ደግሞ በቁልቲ እንደተረዳሁትኝ አብዛኛዎቹ ማሳጅ ቤት ከቨር እንደሆኑ ደርሼበታለሁ ነው ያለው። እና ከልጅቷ ጋር ተግባባን ቆንጆ ልጅ ነች፣ ግንኙነት ፈጸምን ያለኝ፣ አልደበቀኝም። ከዛ ስልክ ተቀያየርን። በኋላ ግን ከመውጣቴ በፊት እዚህ ጋ ልብ ብላችሁ እንድትሰሙኝ ይፈልጋለሁ። የነበረውን የዘር ፍሳሽ ቋጥረህ ይዛ ውጣለችኝ አለ። ልብ አድርጎ በደንብ ስሙኝ እና ደነገጥኩ። ለምን ስላት፣ በቃ አሁን አትጠይቀኝ፣ ስልክም የተቀየረን ስለነበር ሌላ ቀን እነግረሃለሁ። ግን በምንም ታምር እዚህ ትተ እንዳትወጣ ቋጥረውና የዘር ፈሳሽ ኮንዶሙ እንዳለ ማለት ነው፣ ይዘው ውጣና ሌላ ቦታ አርቀህ ጣለው አለችኝ። እና በጣም ጭንቅላቴ ውስጥ እየተመላለሰ እሺ አልኳት እንትን አልኩኝ፣ ዝም በሶፍት አነሳሁኝና ሁኝ እና ይዤ ወጣሁኝ ደብቄ አለ። ከዛ መኪና ስለነበረኝ በመኪና ሄድኩኝ። ስለዚህ እንዳለች ለጓደኞች አልነገርኳቸውም አለ። አርቄ በቃ ሆነ በማያስታውቅ ሁኔታ ከጓደኞች ደብቄ ጣልኩትኝ። ግን ከነከነኝ፣ ለምንድን ነው እንደዚህ አለችኝ? ምን የምታውቀው ነገር ቢኖር ነው ነው? እና በቃ ብዙ ነገር ራሴ ውስጥ ተመላለሰ አለ። እሱ ይህንን ሲናገር ትዝ ያለኝ የመሐመድ ሰልማን የጃሚላ መዳፎች የሚለው ፒያሳ ማሙር ጋር ጠብቂኝን ያንበባችሁ እዛ ላይ አንደኛው ከተጠቀሱት ስቶሪዎች አንደኛው የጀሚላ መዳፍ ነው። እና እዛ ላይ በደንብ የገለጸው ነገር አለ ስለ ማሳጅ ቤት እና እዛም እሱ የገጠመውን ገጠመኝ በጣም በሚስብ በጣም በሚስብ ሁኔታ ገላጭ በሆነ ሁኔታ መሐመድ ሰልማን አስቀምጦታል። የመሐመድ ሰልማንን ብዕር ምታውቁ ታውቁታላችሁ። እና ይሄ ልጅ ይህን ታሪክ ስቶሪ የነገረኝ እሱ ነው ትዝ ያለኝ። ያ ከሆነ በኋላ በሌላ ቀን ያው ስልክ ተቀያይረናል እና ደወልኩላት፣ አለ ስለከነከነኝ። ስራ እንዴት ነች ምናምን፣ ስራ እንዴት ነው ምናምን አልኳት እና፣ ያ ነገር ግን ከንክኖኛል ስላት፣ አይ በአካል ስንገናኝ ነው እኮ፣ ለዛም ነው የደወልኩ። ለምን ዛሬ ምሳ እንብላ፣ እሺ፣ ፍቃደኛ ነኝ። ተገናኘን፣ ምሳ እየበላን ነገረችኝ አለ። ምሳ እየበላን በጣም ሰፊ ታሪክ ነው የነገረችኝ። አንድ ቀን አለችኝ አለ እኔም እንዳንተ ነበርኩኝ፣ አላቅም። ይሄ ያው እዚህ ስራ ውስጥ ያሉ ሰዎች ፈልገውት አደለም። በብዛት የሴተኛ አዳሪነትን ህይወት ካየኸው ሰዎች ጠግበን የወጣን ይመስላቸዋል። አደለም ከኛ ጀርባ ብዙ ቤተሰብ አለ፣ የምናሳድጋቸው ልጆች አሉ፣ የምንጦረው ቤተሰብ አለ፣ እናት፣ አባት፣ እህት፣ ወንድም እና። ብዙ ሰው ይህንን አይረዳም። በዛ ውስጥ ደግሞ ብዙ ሀስል አለ እና እኔ ምሰራበት፣ አለች፣ እኔ የምሰራበት ማሳጅ ቤት ባለቤት አዲስ አበባ በየቦታው አላት። እንደውም ወደ አስራ አምስት ቦታ ነው ምናምን ያለችው አላት። እና እንደ የምታቀርበንን ልጆች አንዳንድ ጊዜ ይዛን ትወጣለች አለች። በተለይ እኔ ያለሁበት ቦታ አለች፣ አሁን እሷ የሰራችበት ቦታ ወይም እሱ ያገኛት ቦታ በጣም ስራ አለው። በጣም ስራ አለው። ሌቱም ብሎ ሲሰራ ነው የሚያድረው እና ብዙ ደንበኞች አሉ። ሰው ረጅም ጊዜ ቆይቻለሁ እና ባለቤቷ እምነት የጣለችበትን ሰራተኛ አንዳንድ ቦታ ላይ ስትንቀሳቀስ ይዛት ትሄዳለች። አንድ ቀን ይዛኝ ወጣች አለች። እና የነዳች የት ነው? ቀጥታ ይዛት ሄደችው ደብረ ዘይት። ከዛ ቤት እንትን ውስጥ ምንድን ነው መኪና ውስጥ ጠብቂኝ አለችኝና ወጣች። ወጣቻለች። ታምናላችሁ? በፌስታል ግን ምንድን ነው ይሄ የወንድ የዘር ፍሳሽ ተቋጥሮ ተቋጥሮ ተቋጥሮ ፌስታል ውስጥ አለ እና እኔ የምልታደርገው ነው ብያለሁ፣ አለች ይዛ ሄደች። የሆነ ግቢ ውስጥ ገባች። ከዛ በጣም ከነከነኝ አለች እኔ የምልታደርግ ነው ምናምን። ከዛ በሌላ ቀንም እንደገና ለሁለተኛ ጊዜ ይዛ ትሄዳለች። ስትሄድ ግን ጠብቂኝ ብላት ስትገባ አልጠበኩኝም አለች። ከመኪና ወረድኩና እዛ አካባቢ ያሉት ልጆችን ጠየቁኝ። ይሄ ቤት እሱ አይገባችንበት ይሆን ማለት ነው። ይሄ ቤት የማን ወይ፣ እንደ አጣቂም እንደ የአባቢ ቤት ነው ተባልኩኝ። አባቢ ማን ነው ሲል፣ ታዋቂ ጠንቋይ ነው እንዲህ ነው እንዲህ ነው። ከዛ የሆነ ነገር ተገለጸልኝ ነው ያለችው። ለካስ ምንድን ነው የሚደረገው፣ ያይ ሰበሰብና እዛ ቤት ገብቶ በወንድ የዘር ፍሳሽ የዛ ሰው የድል ይወሰዳል ነው በቃ። ንቁ ካፈራ ብዙ ስቶሪዎችን ሰምቻለሁ። ይሄ በእኔ ላይ የሆነ ታሪክ ነው። ስለዚህ ከዚህ በኋላ እንደዛ ነው። በነገራችን ላይ ማሳጅ ቤት ብቻ አይደለም ነው ያለኝ። ነገራችን ላይ ለምሳሌ አሁን እነዚህ ለመዝናናት የተባለ ሆቴሎች፣ ሬስቶራንቶች እንዲህ አይነት ቦታዎችም ላይ ሰዎች ግንኙነት በሚያደርጉበት ሰዓት ላይ ደሌ ያንን ነገር የሚወስዱ ሰዎች አሉ። ሰዎች በዚህ ደረጃ በጣም የጥፋት መንገዳችን እየረቀቀ ነው እና በእነዚህ አይነት ሁኔታ ነው ያለኝ እንደው መስ እኔ አሁን በቃ ልጭ ይሄ ልጭ ስላሳዘንከኝ ነው ብላ ነው የነገረችኝ፣ ነው ያለው ስላሳዘንከኝ ነው። የዋህነትን አይቸር ምንም ነማታቅ አይቸር፣ እና በምን ተአምር እንዳትወጣ ያልኩህ ለዛ ነው። ስለዚህ በእንደዚ አይነት ሁኔታ እድል ይወሰዳል። ያንን ወስዳ ደብረ ዘይት እንግዲህ የሆነ ጉራንጉርስ ነው ያለው እዛ ውስጥ ገባ። የአባቢ ቤት ነው ተብያለው ነው ያለው። እና ስለዚህ እሷ ሴት ምንድነው አስራ አምስት ቦታ ላይ ብራንች ከፍታለች። ሌላም ሌላም ነገር ሊኖር ይችላል። ይሄ ሁሉ የተደረገው እንግዲህ ምንድነው እዛ ቦታ ላይ የሚመጡ ሰዎችን አሁን በላብ ብያቸዋለሁ። እኛ እስከዛሬ እንግዲህ መርሃ ግብርም ስንሰራ በምናቀውም ያነበብነው ከኛ በፊት በሚሰሩ መምህራን ወንድሞች አባቶችም የተማርነው የሰው ልጅ ላቡ ወዙ ተወስዶ እንደሚሰራበት ነው። አሁን ግን በጣም በሚገርም ሁኔታ ደግሞ ከአሜሪካ ስቴት የመጣ ልጅ የገጠመውን ነገር የነገር የምንለው በወንድ የዘር ፍሳሽ ዕድል ይወሰዳል። በዚህ ደረጃ የክፋት ርቀታችን ጨምሯል። የሰው ሀገር በቴክኖሎጂ የትናየት ይሄዳል፣ በፈጠራ በብዙ ነገሮች ይሄዳል። እኛ ግን በእንደዛ አይነት እኩሰል በጣም ረቀናል፣ በጣም ረቀናል። ምናልባትም እንግዲህ ብንወዳደር ደረጃ ላይ ከአንድ እስከ አስር በሚኖረው ራንክ ውስጥ ሳንገማ እንቀራለን ብላችሁ ነው። በምንም ታምርት አስቡ፣ አይቀርም። እና ይሄ ግን እንዳልኩ ማሳጅ ቤት ብቻ አይደለም ነው ያለኝ። እንዳልኳቸው መዝናኛ ቦታዎች ላይ እንግዲህ ወንድ ልጅ ከጓደኞቹ ጋር ይዝናናል ምናምን። ስለዚህ ይዟት ከሚያድረው ሴት ጋር የግብረ ስግጋ ግንኙነት ያደርጋል። በዛ ሰዓት ላይ አብዛኛው ሰው የማያውቀው ያንን ነው ነው። አብዛኛው ሰው ግን እንደዚህ የሚወስዱ አሉ። በደንብ በቃ ሆን ብለው ዓላማ ብለው ያንን እንግዲህ ምናልባት ለሴቶችም የሚነገራቸው ነገር ሊኖር ይችላል። እች እንግዲህ ወይ ፈሪሃ እግዚአብሔር ያለባት ልጅ ህይወት አስገድዷት፣ እንጀራ አስገድዷት እዛው የገባች ግን ለሰው ልጅ የምታዘን ብዙ የሚያዝኑ ይኖራሉ። ስለዚህ አንተ እድል ተወሰደ አልተወሰደ አንተ የዘር ፈሳሽ ተወስዶ ነገር ተሰራ አልተሰራ ምንም የማይመስላቸው ሰዎች ሊኖሩ ይችላሉ። እች ልጅ ግን ከቤተሰብ ነው የመጣችው፣ ሂዩማኒቲ ይሰማታል፣ ተሰምቷታል። ስለዚህ እዛ ስራ ውስጥ ፈልግ አደለም የገባችው። ኦፍኮርስ ብዙዎቹ ፈልገው አደለም የገቡት። ብዙዎቹ ብዙዎቹ ምናልባት አንዳንዶቹ ከደህና ቤተሰብ የመጡ በቅብጠት እዛ ውስጥ ገብተው ያ እንግዲህ መንፈሱም ምንም ተጨምሮ አድግት ሆነው በፍቃደኝነት የሚሰሩ ሊኖሩ ይችላሉ። በጣም ሬል አማውንት ማለት ነው። ነገር ግን ዘጠና ዘጠና ምናምን ፐርሰንቱ ፈልጎ አይደለም የሚሰራው ቅድም እንዳልኳቸው የህይወት ጥሪ፣ የእንጀራ ጥሪ፣ አማራጭ ማጣት፣ ከድሃ ቤተሰብ መገኘት፣ ብዙ ነገሮች መጨላለም፣ ህይወትን ለማቆየት መፈለግ ስራው በጣም እያስጠላም ቢሆን ገንዘብ ለማግኘት ቤተሰብ ለማስተዳደር ልጅን ለማኖር እናትን ለማኖር ሽማግሌ አባትን ለመጦር በሚደረገው የህይወት ግብግብ ውስጥ ብዙ መስዋዕትነት ይከፈላል። በዛ ውስጥ ነው እንግዲህ የባዕድ አምልኮ ልምምድም ያለው ማለት ነው። ስለዚህ ያቺ ሴት መኪና የምትነዳው ባለቤቷን ነው የምላቸው እንግዲህ አስራ አምስት ቦታ አላት ነው ያለችው። አዲስ አበባ ውስጥ ብቻ አይደለም ባይ ዘ ወይ አዳማ ነግራኝ ያለች የት ነው ደብረ ነው ደብረ ዘይት እና ሌሎች ልጆች ወደ አስራ አምስት ቦታ ብላ ነግራኝ ያለች ነው ያለኝ፣ ባለታሪኩ ሲነግረኝ ማለት ነው። ይሄ የሚሆነው ግን እኛ ጋር ብቻ ሳይሆን ሪስቶራንቶች ውስጥ ነው ይሰራል። ብዙ ጊዜ ደግሞ አይታችሁ ከሆነ ባለ ማሳጅ ቤቶች፣ ብዙ ጊዜ ማሳጅ ቤት ብቻ ሳይሆን ተያዥ ምግብ ቤት፣ ሆቴል ቤት፣ ሪስቶራንት ደብለው የሚይዙ ያላቸው ሰዎች አሉ። ስለዚህ እዚህ ጋር ፕላይ ያደረጉትን ነገር እዛም ጋ ያደርጉታል ማለት ነው። ስለዚህ የሀብት የሚስራቸው በአንድ ጊዜ የመመንደግ ምክንያታቸው ይሄ ነው ያለኝ፣ እርግጠኛ ሆኖ ማለት ነው። ምክንያቱም ይህንን ነገር እኮ እዛ ውስጥ ካለች ልጅ ተረዳሁ። እንደው ምናልባት ይሄ ወደፊት በዚህ መስመር ውስጥ ለሚሄዱ ልጆች ማስተማሪያ ቢሆነ። ምክንያቱም እዛ ቦታ ላይ የሚሄዱት ልጆች መዝናናታቸውን የዕለታዊ ስሜት እርካታቸውን የሚመለከቱት፣ ከዛ ጀርባ ያለውን ያደፈጠ አጋንንታዊ ተንኮል አያውቁትም ያለ ቃል በቃል ቃል በቃል እኔ ያለኝ እንደውም እኔ ይችል ጀዋ ሆና ተቀራርበን ባትነግረኝ ኖሮ ወይም ደግሞ የዛለት በቃ እንግዲህ ወይ እግዚአብሔርም ልኮኝ ሊሆን ይችላል ነው ያለኝ እ እንደ ማንኛውም ሰው ልዝናና ገባሁ። ወንድ ነኝ፣ ስሜት ያሸነፈኝ፣ ልክ እንደማንኛውም ማንኛውም ሰው ማንም እንደሚያደርገው ሰው ግንኙነት አደረግኩኝ። በቃ ኔ ያንና ማውቀው አለ። በዛ ላይ ደግሞ መዝናናቱ አለ፣ መጠጣቱ አለ፣ ምናምን ንድ ሌሎች ነገሮችም ሊኖሩ ይችላሉ። ስለዚህ አእምሮው ተቀይሯል። በዛ ሰዓት ላይ እሱን አይደለም ብዙ ጊዜ እንግዲህ ስሜት ምን ነው ሱሱ ስገቡ የሆነ ታይም ላይ መቀየርም ይኖራል። እኔ ያንን እማውቀው አለ። እንግዲህ ምናልባትም ደግሞ በምክንያት ይችል ልጅ ወደ እኔ ጋ የመጣችው ይህን ነገር ልትነግረኝ ወይም ደግሞ ልጠብቀኝ የተላከችልኝ ልጅ ልትሆን ትችላለች ነው ያለው። አጋጣሚ ሆኖ ግን ህይወት ያሰለቻት በወንዶች ላይ ቂም የያዘች ወይ ወንዶችን የምትጠላ ሴት ብትሆነና ምን አገባኝ የምትል ሴት ብትሆን ኖረው ሚስጥሩን እያውቀች አትነግረኝም ነው ያለው። እና ከዚች ልጅ ጋር ግን በአጋጣሚ ደግ ከሆነች ልጅ ጋር በመገናኘቴ እንደዛ ልክ ሰለባ እንደሚሆኑት ምንድን ነው በላስቲክ ተቋጥሮ የዘር ፈሳሻቸው ሄዶ አባቢ ቤት ወይም አባብዬ አባቢ ቤት ከሚሰጠው ለድግምት ከሚሰጡ ሰለባዎች መካከል አንዱ ሆን ነበር ነው ያለው። ግን እግዚአብሔር እንትን ብሎኛል፣ እና የሚገርም ትራውማው ለረጅም ጊዜ አልቀቀኝም። ምን ያለው ለረጅም ጊዜ ከዛ ምን ብዬ አሰብኩኝ አለ። ተጓዳኞች ልዝናና ብዬ ወጣሁ፣ ተሳሳትኩኝ፣ እንትን አልኩኝ። ግን እሷ እንዳለችው ያ ነገር ልክ እንደሌሎቹ ተወስዶ እዛ ቤት ገብቶ ተደርጎብኝ ቢሆን ኖሮ አሁን ያለው የእኔ ህይወት ምን ይሆን ነበር ብዬ ነው ነው ያሰብኩት ብሎ ነው የተናገረው። ስለዚህ ብዙ ማስተማሪያ እያልክ የምታቀርባቸው ታሪኮች አሉ፣ ስሜንና እስቴቱን ካልጠቀስክ ሙሉ ታሪኩን ስራው ሌሎች ይማሩበት። ምክንያቱም አሁንም በዛ አይነት እንቅስቃሴ ሬስቶራንት የሚያዘወትሩ የሚዝናኑ ሰዎች ስላሉ ከዚህ ጀርባም ያደፈጠ አጋንንት አለ የሚለውን ነገር ንገራቸው ብሎ ስላለኝ ነው ይህንን ታሪክ ልነግራችሁ የፈለግኩት። ስለዚህ እርግጠኛ ነኝ ጥንቃቄ ታደርጋላችሁ ብዬ አስባለሁ። እና እግረ መንገድ ይቺ ልጅ የነገረችው እንግዲህ ምንድነው ሌላም ኤክስፒሪያንስ ሊኖራት ይችላል፣ ወይ ጓደኞቿን ኤክስፒሪያንስ ልታቅ ትችላለች። ይህ የሚፈጸመው ቅድም እንዳልኳችሁ ግን ማሳጅ ቤት ብቻ አይደለም፣ ሬስቶራንቶች፣ ሆቴሎች ውስጥም ስለሚፈጸም እዛም ቦታ ላይ የሚሄዱ ሰዎች እንዲጠነቀቁ መልእክት እንዳስተላልፍለት ነው ያው የነገረኝ እንግዲህ እንዳልከው ይህንን ፕሮግራም ስታይ ማንነትን ታውቃለህ፣ ይህንን መልእክት አስተላልፍ ያለው። የዛሬውን ፕሮግራም የተከታተላችሁ ሁሉ ጥንቃቄ ልታደርጉ እንደምትችሉ ተስፋ አደርጋለሁ። እንደዚህ በጣም መማሪያ የሚሆኑ ሌሎችን የሚያድኑ የሚመልሱ ታሪኮች ያሏቸው ሰዎች ለእኔ ደውላችሁ ብትነግሩኝ ሌሎች ሰዎችን እናስተምርበታለን እና ይልመድባችሁ። እንዳልኳችሁ እንግዲህ መግቢያ ላይ በጣም ብዙዎች ሌሎች ከተማሩባቸው ብለው የራሳቸውን ሳይደብቁ ታሪካቸውን የሚነግሩኝ ሰዎች አሉ። በነገራችን ላይ አሁንም ገና ያስቀመጥኳቸው በይደር በጣም የሚገራርሙ ስቶሪዎች አሉ እና አንዱ ምናልባት በቅርቡ እንግዲህ ከሰውየው ጋር በደንብ እያወራን ነው። መንታ ሀሳብ ላይ ስለሆነ ነው። ምንድን ነው ሰው እንዲድን ይፈልጋል። በዛ ላይ ደግሞ ፈርቷል። ፈርቷል። ኢኔሴንስ ምንድን ነው፣ አደጋ አለው። ኦፍኮርስ፣ በነዛ ሰዎች እንጀራ ነው የመጣው በነዛ ሰዎች መንገድ ውስጥ ነው የመጣው። ስለዚህ እሱን አጋልጦ መስጠቱ አደጋ ላይ እንደሚጥለው አምኗል፣ አምኛለሁ። ዛሬንም ኦልሞስት ከሁለት ሰዓት በላይ ቁጭ ብለን አውርተናል፣ በግንባር ተገናኝተን መጀመሪያ የተስማማነው ምንድን ነበረ? በቃ ቀርቦ ያለውን ነገር ለህዝብ ተናግሮ ህዝብ እንዲድን ለማድረግ ነው። በኋላ ግን ሀሳቡን የቀየረው በከፊል ተስማምቻለሁ። ምን ነው ያለኝ እኔ ዝም የሚዲያ ላይ ቀርቤ በቃ እንዲህ አውርቼ ሄድ አይደለም፣ በቃ ተወራ አንድ ሳምንት ምናምን ወይ ጉድ ምናም ተባለ እንዲያልፍ አይደለም። ስድነቀ ለውጥ እፈልጋለሁ አለ። ምን ያልኩትኝ እኔ እንደ ሚዲያ ሰው ያለውን ነገር ከአንተ ጋር ኢንተርቪው አድርጌ ለህዝብ መንገር ነው። ከዛዎ ምንም ላድርግ አልችልም። እንግዲህ የሚዲያ ተቀዳሚ ተግባሩ ምንድን ነው? ያለውን መረጃ ለህዝብ መንገርና ህዝብ እንዲጠነቀቅ ማድረግ ነው። ከዛ ውጭ ግን ፈርዘር እንግዲህ የህግ አካላትን የሚመለከት ጉዳይ ይኖራል፣ እዛ ውስጥ ቤተ ክህነትን የሚመለከት ጉዳይ ይኖራል። ስለዚህ የቤተ ክህነቱ ጋር እኔ እየገባው፣ የህግ ጉዳዩ ጋር እኔ እየገባው አልችልም። እንደ ሚዲያ ሰው ግን ያለውን እውነት ቁጭ ለን በድፍረት እኔ እናንተ በደንብ አውርተን ህዝብ ጋር እናደርሳለን የሚል ነገር ነው የነገርኩት። ካገናኘኝ ልጅ ጋር እንግዲህ በሰው ነው ያሰው ያገኘኝ ከሱም ጋር የተስማማ ነው ይሄ ነው። ብዙ ሰው መዳን ስላለበት ማለት ነው። ፍንጩ ምንድን ነው? ለሁለት ተከፍሏል አለ። አሁን ያ የእምነት ድርጅት ወይም የእምነት ተቋም ማለት ነው ለሁለት ተከፍሏል። አንደኛው ተከፍሎ ያፈነገጠው ቡድን ዋናው ኃላፊው መድኃኔዓለም እኔ ነኝ ብሎ እስኪልና እሱን እየተከተሉ ቤቱ ወጣ ገባ የሚሉ ሰዎች አሉ። በዚህኛው በኩል ደግሞ ያለችው ከሱ ጋር የጣለችው ሴት ደግሞ እሷም የራሷ ተከታዮች አሏት። እሷ ደግሞ ማርያምን ወክላ ነው ያቁጭ ያላቸው። እንዲህ አይነት በጣም አስቀያሚ ጊዜ ላይ ነው የደረስነው፣ አስቀያሚ ጊዜ ላይ ማለት ነው እና ብዙዎች አንዴ እዛ ከገቡ የመውጣ ፕሪዮሪታቸው በጣም ትን ነው ያለው። እሱ ኦልሞስት ከአምስት ከስድስት ዓመት በላይ እዛ ቤት ውስጥ ቆይቷል። ብዙ ነገሮችን ተመልክቷል። በጣም የሚገራርመው ለስሙ እነዛ ሰዎች የሚገናኙት ምንድነው በኦርቶዶክስ ስም ይሁን እንጂ ውስጥ ላይ ስትገቡ ሌላ ታሪክ ነው ያለው። እኔ አልደረስኩባትም እንጂ አለ። እንደውም ይሄ ሰውዬ ምንድነው ለንጉስነት ሁሉ የታጨ ነበር። አልደበቀኝም። እኔ እብደት ውስጥ ነበር የነበርኩት፣ በኋላ ነው የገባኝ ነው ያለው በቃ አንተ ሙሽራና አንተ ንጉስና አርፈ ቁጭ በል፣ ምስጢር እንዳታወጣ ሁሉ ባል ነበር ነው ያለው። በኋላ ግን በቃ እንዴት እንዳመለጠ ምናምን ብዙ ታሪኮችን ነግሮኛል። እና እኔ ከመድረሴ በፊት የነበሩ ሰዎች ነበሩ። እነሱ ሲናገሩ የሰማሁት ከእኔ በፊት የነበሩ ሰዎች እንደ ኢየሱስ ክርስቶስ ሁሉ ተቸንክሮ የነበረ ትለን አለች። እግሬ ላይ ምልክት አለ። ይሄ በእግዚአብሔር ሞክ ማድረግ ነው። ውጮቹን የምንቃወመው ለምንድን ነው? በእግዚአብሔር ሞክ አታድርጉ፣ በኢየሱስ ክርስቶስ አታላግጡ የምንለው እንደ ኢየሱስ ክርስቶስ ተቸንክሬ፣ ያለው ልጆችን የወለድኩት ከመንፈስ ነው። እንደገና ደግሞ ሰዎች ሲሞቱ ምንድን ነው ያለው? ሞተዋል ሳይሆን አድርገዋል ነው የሚባለው። እንዲህ አይነት ቀልድ የለም፣ በእምነት ስም እንዲህ አይነት ቀልድ የለም። እና ይህንን ነገር ሪቬር ለማድረግ፣ ለመግለጥ ነበረ ተደዋውለን የተገናኘ ነው። ግን ፍርሃት ውስጥ ስለነበረ ግድ የለም፣ ፍርሃት እስኪለቅ እና ብዙ ነገር ተናግሬ አሳምኘዋለሁ። ሌሎች ሰዎችም አሉ፣ እነሱን ይዘመተን በደንብ ማውራት አለብን በሚል ነገር ተነጋግረን ነው እንትን ያልነው። እና ብዙ ለጆሮ የሚሰቀጡ ታሪኮች ከቅርብ ጊዜ ወዲህ በጣም እየደረሱ፣ በፊትም ነግሬያቸዋለሁ፣ ብዙ ታሪኮች ይደርሱኛል ብያቸዋለሁ። ነገር ግን እናንተም እንደምትሉት እኔም እንደማምንበት ለሱ ብዬዋለሁ። አሁን ሙሉ መረጃ ሰጥቶኛል፣ ቪዲዮዎች ሁሉ ሰጥቶኛል፣ ከእሷ ጋር የተያዙ ቪዲዮዎችን። እሱን እያስደገፍኩኝ መልቀቅ አቅቶኝ አይደለም፣ አሁን የእሱን የመጨረሻ ውጤት ለወቅ ብዬ ነው። ጥሩ የሚሆነው ምንድን ነው እኔ ከምተነትነው እኔ ከምናገረው ይልቅ አንተ በዚህ ጉዳይ ላይ ሰለባ የሆናችሁ ሰዎች ቁጭ ብላችሁ እዛ የነበራችሁበትን ሕይወት ብትገልጹት ነው የሚል ነው ጥሩ የሚሆነው ለተመልካችም ጥሩ የሚሆነው ለእኔም ጥሩ የሚሆነ ያ ነው እንጂ ሬ ታሪኩን ጨምቄ እዚህ ጋ ቁጭ የሌላ ፕሮግራም እንደሚሰራው መግለጽ አቅቶ እያለ እሷን ቪዲዮ እያስደገፍ ነው እሱም መንገድ ከመከተል ይልቅ ያኛውን መንገድ ብንከተል ይሻላል። ብዙ ሰው የምናስተምረው የበለጠ ዊትነስ ሰው ዊትነስ ስለሚፈልግ ምስክርነትን ስለሚፈልግ ያኛው መንገድ ይሻላል ብያው። ቢያንስ በተወሰነ መልኩ በሀሳቡ ተስማምቶ በደንብ አስበውበት ልንገናኝ ቀጠሮ ይሄደናል፣ እና እሱ እሺ ብሎ ይሄንን ኢንተርቪው ብንሰራ በጣም ብዙ ሰው እንደምናደን እርግጠኛ ነኝ። አሁን ብዙ ቤተሰቦች ቤተሰቦቻቸው ሄደው እዛ ውስጥ የገቡ ከዛ ላይ አሎ ጣሚያሮች ሰዎች ስቲል ነው እያለቀሱ ያሉ ቤተሰቦች እንዳሉ ሁሉ ነግሮኛል። ምክንያቱም ትክክለኛ እንዳልሆነ ትክክለኛ እንዳልሆነ አብይ ጾምን ማይጾም የኦርቶዶክስ ተዋሕዶ እምነትን ሊወክል አይችልም። አብይ ጾም አይጾምም ነው ያለኝ እዛ ጋር በዛ ላይ ቅዱስ ቁርባን እንዴት እንደሚሰሩ ሁሉ ነግሮኛል። ይሄ እኔ ለምንድን ነው ቤተክህነት እንደዚህ አይነት ነገር ቤተክህነት ያውቃል ወይ ስለው ኖ ዋናዎቹ እዛጋ ጋር ባያውቁ እንኳን እዛ ውስጥ ያሉ ሰዎች ያውቃሉ፣ ግን የሆነ የሚደባበቅ ነገር አለ ነው ያለው። እንደዚህ አይነት ነገር ላይ ተፍረጥሩጦ መውጣት መቻል አለበት። ለዚህም እኮ ነው እየጠፋን ያለ ነው። ለዚህም እግዚአብሔር እየተፈታተለን የቅጣት ጅራፉን እየተቀበለን ያለ ነው እና እንዲህ አይነት ነገሮች በእምነት ስም የሚደረጉ ባዕድ አምልኮና ማጭበርበሮች መቆም፣ መሰበር መቻል አለባቸው። በተለይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ስም የሚደረጉ አሁን አንዳንድ ነገር ሲነግራችሁ ስለ ጸሎት ሲነግራችሁ በስላሴ ላይ ያላቸውን አቋም በቅድስት ድንግል ማርያም ላይ ያላቸውን አቋም ሲነግሮች ከዛ በኋላ ግን እኔ ራሴ ማርያም ነኝ። እንደዚህ አይነት ቅጀት አለ እንዴ? ስለዚህ እንግዲህ ይሄ ሰው ልቡን ያራራው ልቡን ይመልሰው ፍቃደኛ ይሆነና ይምጣ። በጣም ብዙ የሚገራርሙ ነገሮችን እንለዋወጣለን ለማለት ፈልጌ ነው። ይህንን ሁሉ ያነሳሁት ለምንድን ነው እንግዲህ፣ ከመቼውም ጊዜ በላይ በጣም የሚገራርሙ ታሪኮች ከመቼውም በላይ በቁጥርም በጥራትም እየደረሱ ነው። መልሼ ወደ እናንተ አደርሳለሁ። ስለዚህ መርሃ ግብሬን የምትከታተሉ ሁለቱም ላይ እንዲህ አይነት አስተማሪ ታሪኮችን ላኩልኝ ለማለት ነው። እንደተከታተላችሁ ፕሮግራም ከላይ እየተመለከትነው ነበር። በቀጣይ ሌላ መርሃ ግብር ይዘን የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም። የቤት ፈላጊ ሆነው በተመጣጣኝ ዋጋ ምቹ አከፋፈል፣ ጥራት ያለው ዘመናዊ ቤት ማግኘት ከብደውታል። ዲኤምሲ ሪል ስቴት በጉጉት ሲጠበቅ የነበረውን በልዩነት የ30 ፐርሰንት ቅናሽ ያደረገበትን አዲስ ብሎክ ለሽያጭ ሲያወጣ በደስታ ነው። በ8 ፐርሰንት ቅድመ ክፍያ ማለትም ባለ አንድ መኝታ 432 ባለ ሁለት መኝታ መኝታ 620 ባለ 3 መኝታ 740 ሲሆን 40%ን በ3 ዓመት ከፍለው 60%ን እየኖሩበት በ20 ዓመት በምቹ አከፋፈል ስርዓት የቤት ባለቤት እንዲሆኑ ተመቻችቶሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን።